በምልጃዋ እረፍት ሰጥታናለሽ። ደስ ይበላችሁ፣ እረፍት ብለን አለሁ እናቱን ጉያ የተኛ ሕፃን ምን ለ ላድላል ምንም ነገር ጭንቀት አይሰማው። እናት ያለው ሰው አያለቅስም። እናት ያለው ሰው አያዝንም። እመቤታችን በምልጃዋ ሁላችንንም በጥላ ከለላዋ ተጠብቀን አመስግናል። ሁለት ነገር ብቻ ተናግሬ አበቃለሁ። ይሄ ታላቅ ልጅ በጣም ካመሰገናቸው ምስጋናዎች አንድ የሚያስደንቅ ታምር ታምሯል፣ ልንገራችሁ በዓመት ትትረከብ ምስለ ቃለ ነገር ጥሩም አለ አንዳንዴ ጥሩም ጥሩም ቃል የምትናገርበት ጊዜ አለ። ሁሉ አመት ትራይ በለቢሰ አበባ ልምሉም አንዳንዴ ስጋ የለበሰች መስላም ትታይበት ጊዜ አለ። ሰው ልጅ ማርያም ጽጌ ማርያም ስዕልሽ የተአምር አደባናት ዋመዘበጣ በሰይፍ አይሁዳዊ ርጉም እስመ ምንህ አንጸፍጸፈ ደም። አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ ጠብ አለ ብሎ ተናገረ። ይቺ ስዕል የት እንዳለች ታውቃላችሁ? እንገራችን የታለሽ መሰላችሁ? ግሪክ አቶስ የምትገኝ ሰማ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳ በዘመነ በተለበስ ዘጠነኛው ክፍለ ዘመን ቅዱሳት ስዕላትን የሚያጠፉ ብዙ ሰዎች ተነስተው ነበር። ከእኔ ጋር ናችሁ? በጣም ይገርማል። እና አንድ ሴት ሉቃሴ ሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ልነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው የምነግራችሁ። እና ከእኔ ጋር ናችሁ። እና አንድ ሴት ቤት ነበረች። እቺን ስዕል ያቺ ሴት ሻማ እያበራች አበባ እያደረገች ጣም ታከብራት ነበረ ለድንግል ማርያም እንስጦታ አላችሁ ጊፍት እኮ መቤታችን ትፈልጋለች ታውቃላችሁ አታውቁም አይደለም ሰጊድ ወአማይ ደሉ ለስዕልክ ይላል ስግደትና እጅ መንሻ ያስፈልጋል ሽቶ ትረጫላችሁ አበባ ትበትናላችሁ ተገቢ ነው ተገቢ ነው። ቅድም ሴቶቹ በስዕሉ አፍት አበባ ይበትኑ ነበረ እና አባስ ጌ ድንግል አቤት ምን ሊሉ ነበረ እንዘ ትነጽፍ ያው ዘርቤ ታተ ምንጻፉን አንጽፋ ወትነሰንስ መጽሬ ጽጌረዳ አበባ፣ ይሄንም ቡጡን የሞረጠች እየበተነች እየበተነች ለክብረ ስዕልኪ ድንግል ትሰግን ነፍሴ፣ ለስዕልሽ ክብር አለ ሰውነት የተሰግዳለች ክብር ግባትና ታችን እና እዚችን ስዕል ታሪክ ብቻ ነግርላችሁ ነው ማበቃው። ከነጋ ናችሁ። እናቺ ሴት ቤቷ የሉቃስ ስዕል እንዳለች ወታደሮች ይሰማሉ። በጣም ከመናደዳቸው ከመበሳጠሻቸው የተነሳ ወታደሮች ጦር መሳሪያቸውን ይዘው እች ደግ ሴት ቤት ይሄዳሉ። ልክ ሲገቡ ሻማ አብርታ በእመቤታችን ስዕል ፊት ቀንድሉን ለኩሳ እየጸለየች ነው። ከወታደሮቹ አንዱ ተነሳና ያችን ስዕል በጦር እዚህ ጋር ይወጋታል። ምን ዋጋ ያወጋታል ጉንጯ ጋር ይወጋታል። ከደረቅ አለት ውሃን ያፈለቀ ከአህያ መንጋጋ ላይ ለሶምሶን ውሃን ያፈለቀ ጌታ ከእናቱ ከጉንጮቿ ከስዕሏ ላይ ደም ጠብ ጠብ ጠብ ማለት ጀመረ። ያን ጊዜ ወታደሮች ደንግጠው ሰይፋቸውን ጥለው ወጡ። ለዚህ ነው ቤተክርስቲያናችን ሁሌ በምታመሰግነው ምስጋና ሰላም ለስዕልኪ ቦ ጊዜ ዘት ትናገር ወቦ ጊዜ ዘት ክው ደመ ተአምር። የተአምር ደምን የምታፈስበት ጊዜ አለ። ስዕልሽ ድምፅ የምታሰማበት ጊዜ አለ፣ እንዳሉ ወታደሮቹ ጥለዋትያችን ስዕል ይሄዳሉ። እየሰማችሁ እቺ ስዕል አለቻችሁ ዝች ጋ ዝች ጋ ጉንጮ ላይ ምልክት ያለባት እሷ ማለት ነው። ያን ጊዜ መቤታችን ተገልጣ ስዕሌን ባህር ውስጥ ጨመሪው ትላታለች፣ እና ባህር ውስጥ ጨመረቻት። ያቺ ስዕል ተንሳፋ ግሪክ አቶስ ገዳም ደርሳለች። ብዙ ገዳም ገዳማውያን ያሉበት ቦታ ነው ዛሬ ድረስ እና መነኮሳት ብርሃን ሲወርድ ይመለከታሉ። ምንድነው የሚወርደው ብርሃን ብለው ሲሄዱ የድንግል ማርያም ስዕል ነበረ። ሊሶስ ሲሉ ትሸሻቸዋለች አለች። ምን ትላለች? ትሸሻቸዋለች በኋላ ስሙያ የገቡ እመቤታችን ተገልጣ ምን አለቻቸው? ስዕሌን የሚያወጣው አባ ገብርኤል የተባለ ትሁት አገልጋይ ነው፣ እሱን ነው ለዚህ ክብሬ የመረጥኩት አለቻቸው። ወዲያ አባ ገብርኤልንም ተገልጻ ከማዕበሉ ብዛት የተነሳ አትፍር አለችው። ወዲያው መነኮሳቱ ማይጠንታቸውን ይዘው እየዘመሩ ወደ ባህር ሄዱ። ስዕሏም ቀረበችው። ታላቁ አባት አባ ገብርኤልም በደረቱ አቀፋት። ቤታችን ከኛ ጋራ ትሆን ቤታችን ትግባ። ይህ አይደለም የሚያስደንቃችሁ። ወዲያው አውጥተው መንበሯ ላይ ያስቀምጧታል። ያችን ስዕል ጠዋት ሲመጡ መንበሩ ላይ የለችም፣ ደነገጡ። በሩጋ ያገኟታል። እንደገና ይመልሳሉ። በተአምር በሩጋ ያገኟታል። በኋላ ሱባኤ ሲገቡ እኔ በረዴት በቃል ኪዳኔ እጠብቃችኋለሁ እንጂ እናንተ እኔን አጠብቁኝ፣ አለቻቸው። ወዲያው የጸሎት ቤት ሰርተው እዛ ኑሯታል። እቺ ስዕል ምን ትባላለች? አቃይ ተሆት፣ ደጃፍ ጠባቂ። እስቲ በሏት፣ ድገሙት። እስቲ ጌት ኪፐር ትባላለች። እኔ በረሌ ላይ ለጠፍኳት። እሷን እስካን አድርጋ ነው የምታስገባው ማለት ነው። እየሰማችሁኝ ነው? እቺ አሁን አቶስ የምትገኝ

በዚህ አጋጣሚ ይህን ተአምር በጣም እነግራችሁ። ሕያው እግዚአብሔር ምስክሬ ነው። በእግዚአብሔር ቅዱስ አውደ ምሕረት ውሸት የለም። ወይዘሮ አልማዝ የተባሉ አንድ እናት መገበያ ላፊያቋቸዋል። ሩፋኤል አካባቢ የነበሩ እናት ናቸው። አይናቸው ጠፍቶ አይናቸው ታውሮ ስለዚች ስዕል ታሪክ ፌስቡክ ላይ የዛሬ ስምንት ዓመት እንደዚህ ፖስት አድርጌ ነበረ። ምን አሉ ወይዘሮ አልማዝ፣ ድንቅ አነበቡላቸው ታሪኳን በሉ ስዕሏን ፕሪንት አድርጋችሁ አምጡልኝ። ድንግል ማርያም ዓይኔን ካበራያችን ወርቅ ሀብሌን እሰጣታለሁ ብለው ተስለው፣ ስዕሏ ፕሪንት ተደርጎ ዓይናቸው ላይ ባደረጉት ጊዜ ድግግሙ ዓይናቸው በርቶ እሳቸውን ምስክርነትን ሰጥተው ሁለተኛው ጉባኤ በሰዓሊተ ምሕረት ታላቋ ደብረ ምጥማቅ ማርያም በተደረገ ጊዜ ያችን ስዕል ነበረ አክብረን የወጣ ነው። ደስ በላችሁ? እመቤታችን በረከቷ ብዙ ነው። በመጨረሻም በመጨረሻም ብዙዎቻችሁ እመቤታችንን በመውደድ ነው የመጣችሁ። እመቤታችንን ደግሞ ወዳችሁ ስትመጡ እመቤታችን በረከተ ስጋ በረከተ ነፍስን ትሰጣቸዋለችና የተቀደሰ ወዟ ከመርሃ ግብሩ ፍጻሜ በኋላ ይሰጣል። በእውነት ቤተ ክርስቲያናችን ለፈውስ ለምስጢራተ ቤተ ክርስቲያን የምትጠቀምባቸው ብዙ ናቸው። ይሄኛው ይለያል። በደንብ ማወቅ ያስፈልጋል። ቅባሜሮን ማለት ጳጳሳቱ አፍልተው ለምስጢራተ ቤተ ክርስቲያን መፈጸሚያ የሚያገለግል በለሶን በሚባል በለሳን ከሚባል ቅጠል ከብዙ እፅዋት ተቀምሞ የሚሰራ ነው። ያ ቅባሜሮን ነው። ሌላው ቅብአ ቅዱስ ወይም ከወራ ዘይት የሚሰራ ካህናት ጸለየውበት ለሚመና ፈውሳ አድርገው የሚሰጡት ነው። ሶስተኛው ግን ከስዕለ ማርያም ላይ የሚፈስ ወዝ ነው። ምንድነው? ድገሙት እስኪ ወዝ። አዎ። ሰላም ለስዕልኪ ሃፈ መሄዌ በጽዲኒያ ወግብፅ ዛው ሀዘት በይሳው። እስቲ አብረን እንበል በእውነት በል እስቲ ያለማበል በጽዲኒያና በግብፅ ፈዋሽዎችን ወጣች። ለስዕልሽ ሰላምታ ይገባል። ደስ ይበላችሁ። እስከ ሁኔታ ተአምራት ተቋረጠ። ኢትዮጵያ ብቻ ለምን እንደተቋረጠ ነው፣ እኔ ግራ ይገባኝ። እየሰማችሁ ነው። በእናት በአጽጌ ድንግል ጊዜ ግን በእውነት እንደነበረ ጽፏል። ማኅሌተ ጽጌው ላይ ሊቃውንት ምንድን ነው የሚሉ? አመ ተቀቡ እንቅባ ስዕልኪ ቅባና ረዱ አይደለም እንጂ ከመታውዝ ይሃፈ በጼዴንያ ምንድነው? ና እሱ እንትን ነው። መልካ ስዕል ነው። እምነ ስዕልኪ ድንግል ከመታውዝ ይሃፈ ድንግል አለ። ከስዕልሽ ላይ ወዝን እንደምታፈሺ ዘሰማይኩ በጼዴንያ ተአምረኪ ጽሑፈ በጼዴንያ የሰማሁትን ተአምረሽ አለ በኢትዮጵያ ርቡ ትሩፈ በኢትዮጵያ አለ ተትረፍርፎ አየኋለ። በእነሱ በቅዱሳኑ ዘመን የእመቤታችን ስዕል ወዝን ያፈስ ነበር ማለት ነው። በእኛ ዘመን መቋረጡ ምናልባት፣ እኛ ሀገር እንደው ብታፈስ እንሸጠው ይሆናል እኮ። እኛ አናፍርም፣ ሁሉንም ነገር ወደ ገንዘብ ስለምንለውጠው ይመስለኛል። እዛ ፖርት ሳይድ ያለችው የድንግል ማርያም ስዕል ግን ያለማቋረጥ ለስንት ዓመታት ጠብ ጠብ ጠብ ጠብ መዓዛው የተለየ ነው። ክርስቲያኖች መገበያ ላይ ሄደዋል። ይሄዳችሁ ውስጥ ይሄዳችሁ ይሄዳችሁ ይሄዳችሁ የላችሁ መርከ ዲቤ ሞላችሁ ውስጥ አተደረጀ ሄዷል። ተመልከቱ እና ያለማቋረጥ ይፈሳል እና መዓዛው የገነት መዓዛ ይመስላል። እዛ ከካንሰር በሽታ ከምን በሽታ ማልፈወስ የለም ። ሙስሊሙ ሳይቀር ሰልፍ ይሰለፋል። ፖርትሳይድ ድንግል ማርያም አባ በሶ ቤተ ክርስቲያን አንድ አንድ ይሰጠዋል። ስንት ስንት ድገሙ፣ ስንት ስንት አንዳንድ ብቻ ይሰጠዋል። በእውነትም መቤታችን ፈቅዳለሽ መሰለሽ። በዚህ አጋጣሚ ፋዘር ቤሜን የገዳሙን አበምኔት ሳላመሰግን አላልፍም ለእኛ ይህን ተአምር ስለሰሙ በጣም እያደነቀው አንዳንዴ ሀያ አንዳንዴ ሰላሳ አንዳንድ ጊዜ አርባ አልፎ ተርፎ ሀምሳ ይልካሉ። ደስ ይበሉ። በረከት ፈቅዳለሽ ማለት ነው። በጣም ይገርማል እና ያን ወስ ደግሞ ማዳረስ ስለማይቻል እኛ ደግሞ ጀሪካን ውስጥ ውሃ ሞልተን የተቀደሰ ቅቧን ጨምረን ለእናንተ ለበረከት እንዲሆን። በእውነት በኢትዮጵያ እስካሁን እስከማስታውሰው ሳሊተ ምሕረት ሪከርድ ይዛለች፣ ሀምሳ ሺ ቅብ ቅዱስ ወሷን ማለት ነው። ገነተ ጽጌ ቅዱስ ጊዮርጊስ አርባ ሺ ምስራቀ ፀሐይ ደጋግመን ስለሆነ በአሁኑ ደግሞ ስንት ተዘጋጅተን ትንሽ ነው፣ ብዙ ነው። 15000 አልሞላም። አንድ አንድ ከወሰዳችሁ ማለት ነው ስንት ስንት ስንት ስንት። አንዳንድ ውሰዱ፣ ግድ የለም እኛ ደግሞ ካለ ከተረፈ እንበላቸው ይበላቸው ነው ብዩ እንድገማቸው አይደለ እንደግማቸዋለን። ደስ ይበላችሁ ነው እመቤታችን የላከችልን በዚሁ አጋጣሚ ወይዘሮ አመለወርቅ ወርቅ የቀርሜሎስ አስጎብኝ ድርጅት እናመሰግንሻለን። የተቀደሰ ቅቡን ሁሉ ምታስመጣልን ከአባቤ ሜን ጋር እሷ ናት። አመስግኑልን፣ በእውነት አመስግኑልን። እሳቸውም እሳቸውም ተቀርጾ ይላክልኝ እግዚአብሔር ቢፈቅድ አሉ። በኢትዮጵያው ጉባኤ እገኛለሁ ፓትርያርኩን አስፈቅች አሉ። ማንን አስፈቅችን እኛንን እንደ ልብ የምንሄደው እንጂ እዛ ካህን አስፈቅዶ ነው፣ ፓትሪያርክ ነው የሚንቀሳቀሰው። ይሰማችሁ፣ አመጣለሁ ብለዋል። አጨብጭቡላቸው፣ ይደርሳቸዋል። ስለዚህ በእውነት ሚመናና ሚመናት አንድ ምስክርነት አንዲት እህታችን ንገርልኝ ብላ ከአዳማ ናዝሬት ስለላከችልኝ እሷን ታምር በአንደበት የተናገረ ያበቃለሁ። ባለፈው ስምንተኛው ጉባኤ ሲካሄድ እዚህ ነበረች። ሴት ልጅ በወለደች ጊዜ ያው እንግዲህ የሽንት መሽኛ አካል በተለይ ደግሞ የወር ፍሳሽ የሚወጣበት ድፍን ተደፍኖ ነበረ። ይሄ የማይድን በሽታ ነው። በሰርጀሪ ካልሆነ በስተቀር ሊፈታ አይችልም። ነገር ግን ባለቤቷ ከአዳማ ድረስ መጥቶ የእመቤታችን የተቀደሰ ወዟን ይዞ ሄዶ በቀባት ጊዜ ተከፍቶላታል። ልጅ የጤንነት አግኝታለች ብላለች። ዛሬ የተመሰገነ ይሁን። ምናልባት ምናልባት ክቡር አባታችን ተነጋግረናል። ካልተዳረሰ ምን ካላለ ድጋሜ ትንሣኤ ምን ካላለ፣ ሁሉም በነጻ ነው። ምን ካላለ ካልተዳረሰ በርሜሉ ጠበል ተሞልቷል። እኔም ያለችኝን እንጥፍጣፊ ነው ይዤ የመጣሁት ሰሞኑን ወደ ግብፅ ስለምሄድ አፈሳ አድርጌ አመጣለሁ ብዬ አስባለሁ። ይሄ ነው ዋናው ታያቸዋል። የፖርት ሳይድ ይሄ ነው ያንን ጨምረን ሙሉ ተባርኮ ደግሞ ይዛችሁ ትሄዳላችሁ። ይሄን ግን አይሰጣችሁም እዛ ውስጥ ነው። እግዚአብሔር ከሁላችን ጋር አይሆን። ልል ብላችሁ እስቲ አመስግኑ፣ ስለሰጠን በረከት ስለሚሰጠን በረከት አምላካችን ክርስቶስ ክብር ምስጋና ለስሙ ይሁን። ወላዲት አምላክ ሁላችንም ትባርከን። ቅዱሱን በማዘጋጀት የደከማችሁት የሰንበት ትምህርት ቤት አገልጋዮች ወጣቶችን እስቲ አመስግኑልን። መመስገን ይገባቸዋል። ይህን ቁም ቅዱስ በእውነት ወዟን ያዘጋጃችሁ፣ ይህን ዲኮር ያዘጋጃችሁ ነቢኒ የቀበና መንፈሳዊ ወጣቶች አመስግኑልን። በእውነት አበባ የበተኑትን አመስግኑልን። ስብከት ወንጌል ክፍሉን አመስግኑልን። ክቡር አባታችንንም አመስግኑልን። ከማይ በረካይናቱ ጋራ እግዚአብሔር የተመሰገነ ይሆን። ቤተ ክርስቲያናችን ያስፋለን። አሁን እችን ዞረን መተናልና እንደ ሰፋ ብል ጥሩ ነው። አይደለም አይደለም፣ ይቀርባላችሁ። አዎ አዎ፣ አመሰግናለሁ። እስቲ አመስግኑ፣ ይከፈትልን፣ ይሄ ይስፋልን። ጠቦናል፣ ጠቦናል። ሌላው በእውነት የምንወደው ሊቀመዘምራን ቀሲስ ምንዳይን አመስግኑልን። በእውነት ዘማሪ ዲያቆን ደረጀን አመስግኑልን። ካሜራማኖችም ዛሬ ያክብርልን። ሰንበት ተማሪዎች እንወዳቸዋለን። ዲያቆናት ቀሳውስትን ሁሉ እስቲ አንድ በእልልታ እግዚአብሔር ከሁላችን ጋር አይሁን። አስረኛው ጉባኤ የት ይመስላችኋል? ጃቲ ኪዳነ ምህረት ደስ ይበላችሁ። ጃቲ ኪዳነ ምሕረት ክብር አባታችን መላከ ሰላም አክሊሉ ያሉበት ጥር ላይ እናደርጋለን። እስቲ ልልታ እንታ ይገባለሽ። ሌላው አስቻለ እዚ ከተደረገ ሙሉ ስፖንሰር ሆናለሁ ብሏል። አቶ አስቻለ ጉባኤው ያሁኑ እኔና ጓደኞቼ ነው ያደረግነው። አቶ አስቻለ ስፖንሰር ከሆንክ ደግሞ ልንደግመው እንችላለን። እግዚአብሔር ከሁላችን ጋር ይሁን። ከልባችን የምሥራቀ ፀሐይ ቀበና ካህናት ሊቃውንት እናንተ ሚመናንን እንወዳቸዋለን። እስቲ ልበሉ፣ እንወዳቸዋለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እንግዲህ ክቡር አባታችን የተቀደሰ ወዟን ባርከው ወጣቶች ያለምንም መገፋፋት ለሚመና እንድትሰጡ ሆኖ ያልደረሳችሁ ካላችሁ ግን መጨረሻ በርሜሉ ጋር የምናደርገው እናደርጋለን። እግዚአብሔር ከሁላችን ጋር ይሁን። ለአመቱ በሰላም ያድርሰን። ድንግል ማርያም ትባርከን። እግዚአብሔር ከሁላችን ጋር ይሁን። በያላችሁበት ሆኖ በጣም ለምንወዳቸውና ለምናከብራቸው በኢትዮጵያ ብቻ ሳይሆን በዓለማት ሁሉ ወንጌልን የሚያዳርሱ እናት ቤተ ክርስቲያንን ወክለው በእውነት ሰፊ የሆነውን ክብረ ቅድስት ድንግል ማርያምን በሰፊው ላስተማሩን ለምንወዳቸው ለምናከብራቸው ለመጋቤ ሐዲስ ዶክተር ሮዳስ ታደሰ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን የቅዱሳን አምላክ ይባርክልን። ከዚህ በኋላ ነው ልምተውነ ክርስቶስ የሚመሰገነው አንድ ሶስት መልእክቶችን ተናግሬ በዛሬው ዕለት ደግሞ ጋብቻቸውን በስርዓተ ቤተክርስቲያን ያደረጉ ሙሽሮቻችን ስላሉ እነሱንም ሰርተፍኬት ሰጥተን እንላለን ማለት ነው።